አሰላሙ አሌይኩም ወራህመቱላሂ ወበረካቱ የተወደዳችሁና የተከበራችሁ የወሎ ቤተሰቦች እንደምናላችሁ ሁሉ ሰላም ሁሉ መልካም ከኔ ጋ አልሐምዱሊላ ሁሉ ሰላም ሁሉ መልካም ነው ዛሬ የዶሮ ማስፈልፈያ ማሽን በኢትዮጵያ ይዤላችሁ መጥቻለሁ ዋጋውንም አሰራሩንም ጥራቱንም ሁሉን ነገር በዚህ ቪዲዮ ላይ ታገኛላችሁ ማለት ነው። ቪዲዮን እስከ መጨረሻ ከተከታተላችሁ ምንም አይነት ጥያቄ የሚያሳድርባችሁ ነገር ይኖራል ብዬ አላስብም። እንግዲህ በመጀመሪያ ደረጃ ወደዚህ ስራ ስንገባ ይህ ስራ ውጤታማ እንደመሆኑ መጠን በጣም ደግሞ አድካሚ መሆኑን ልትገነዘቡ ይገባል። አንዳንድ ሰዎች ከአሁን በፊት በሰራሁት ቪዲዮ ላይ ወደዚህ ስራ በጣም ብዙ ኢትዮጵያውያን ገብተዋል። እንግዲህ ይሄንን በማየቴ እኔ ራሱ በጣም ደስተኛ ነኝ። ብዙ ሰው የስራ ፍላጎትና የስራ ጉጉት አለው። ዋናው ነገር አይዲያውን ያለማግኘት ነው። እንግዲህ ከዚህ ውጭም ያሉ የተለያዩ አይዲያዎችን እየላችሁ የምቀርብ ይሆናል። እንግዲህ ከዚህ ጋር የምናውቀው ነገር ምንድን ነው? ብዙ ጊዜ ለዶሮ እርባታ ምቹ የሆነው ቦታ ሙቀታማ የሆነ ቦታ ነው፣ ምቹ የሆነው ነገር ግን በቀዝቃዛም ቦታ ለዶሮዎች የሚሆን አርቲፊሻል ሙቀት ተሰርቶላቸው ማርባት ይቻላል። በጣም ውጤታማ መሆን ይቻላል። የተለያዩ ሀገራቶችም እንግዲህ ወደ ኢሮፖችም በጣም ቀዝቃዛ ሀገር ላይ ዶሮ እርባታ ይሰራል። ግን ምንድነው አርቲፊሻል ሙቀት ወይም በቤት ውስጥ ሙቀት እንዲሰጣቸው ተደርገው ነው የሚያድጉት ማለት ነው። እና ከዚህ ጋር ተያይዞ ምንድን ነው ትልቅ ችግር የሆነባቸው በተለይ ካሁን በፊት የዶሮ ማስፈልፈያ ማሽን ገዝተው ነገር ግን ወደ ስራ ያልገቡ ብዙ ኢትዮጵያውያን አሉ። እሱ ምንድነው የዘር እንቁላል አለማግኘት ነው። እንግዲህ እንደሚታወቀው እንቁላል ብዙ አይነት አለው። ለምግብነትና ለጫጩት የሚሆን አለው። ለምግብነት የሚሆነው አንዲት ሴት ዶሮ ካለምንም ወንድ ዶሮ ጋ ሳትገናኝ የምትጥለው እንቁላል ያ ለምግብነት ብቻ ነው የሚሆነው። ለዘር ወይም ለጫጩት መሆን አይችልም ማለት ነው። ነገር ግን አንዲት ዶሮ ከወንድ ጋር ግንኙነት ኖሯት የምጥለው ዶሮ የምትጥለው እንቁላል ማለት ነው እና ያ ጫጩት ይሆናል። ስለዚህ አሁን የሚያስፈልገን ምንድን ነው የዘር እንቁላል ለማግኘት ግዴታ እንደዚህ አይነት እርባታ ቦታዎች በመሄድ ወይም የዘር እንቁላል የሚያቀርቡ ድርጅቶች ጋር በመሄድ የዘር እንቁላሉን መግዛት ይቻላል። ካልሆነ ግን ለምሳሌ አስር ሴት ዶሮ ገዝቶ አንድ ወንድ ዶሮ አድርጎ ከነዛ የሚገኘውን እንቁላል ቀጥታ ለማስፈልፈል መጠቀም እንችላለን። እንግዲህ ይህንን ደግሞ ማሽን እንትን የሚለው ያቀረበላችሁ ወጣት ታዳጊ ልጅ ነው። ይህ ልጅ ያው በኢትዮጵያ ነው የሚገኘው። በአዲስ አበባ አየር ጤና አካባቢ ይገኛል። እኔም በቦታው ከዛሬ ሶስት ወር በፊት ሄጄ ለማየት ሞክር ያለው እዚች ጋር መተካተንም ቪዲዮ በሰዓቱ ቀርጬ ነበረ ግን ወደ እናንተ ቶሎ ማቅረብ አልቻልኩም። ምክንያቱም የተለያዩ ማሽኖችን ልጁ እየሰራ ስለነበረት ከትልቅ እስከ ትንሽ ሳይዞችንና ዋጋዎችን እስኪያወጣ እየጠበኩ ነበር። በአሁን ታይም ላይ ግን ከትንሽ እስከ ትልቅ ያሉ ማሽኖችን ያው ሰርቶ ስለጨረሰ መረጃውን አካፍሎኛል። እኔም ዋጋዎቹን የማቀርብላችሁ ይሆናል። እንግዲህ በዚህ ማሽን ላይ ያው ብዙ አይነት ማሽኖችን አቅርቤ ያለው በሳውዲ አረቢያ የቻይና ምርት የሆነው ከዛ ለጥቆ ደግሞ በዱባይ የሚገኘው የኮሪያ ምርት ማሽኖችን አቅርቤ ያለው። እንግዲህ ዛሬ ደግሞ የማቀርበው በኢትዮጵያ የሚገኝ ማሽን ነው። እንግዲህ ከሁለቶቹ በምን ይለያል ለምትሉት፣ አንደኛ ምንም አይነት ቀረጥ የለብንም፣ የካርጎ የለብንም። በሶስተኛ ደረጃ ደግሞ ዋስትናው ኢትዮጵያ ውስጥ ስለሆነ ምንም አይነት ብልሽት ሲኖረው ቀጥታ ልጁ ጋር በመደወል ያለውን ችግር መፍታት እንችላለን። ሌላው ነገር ደግሞ በዚህ በዶሮ እርባታ ጉዳይ ላይ ወይም ደግሞ ቀጥታ ከሱ ጋር ኮሚኒኬት በማድረግ የማማከር አገልግሎትም ማግኘት እንችላለን። እንግዲህ ዋጋውንም አቀርብላችኋለሁ። ያው ወጣቱ በጣም ጎበዝ ልጅ ነው። ያው በዚህ እንደዚህ አይነት ስራዎችን የሚሰሩ ሰዎችን ልናበረታታ ይገባል። ወጣቱ ይሄ ነው ዮናስ ሰለሞን ይባላል። ስልክ ቁጥሩንም እዚሁ ስክሪን ላይ አስቀምጥላችኋለሁ። እንግዲህ ዋጋውን እስከ መጨረሻ እንድትከታተሉና ከዛ ውጭ ያሉ ጥያቄዎች ካሉ ቀጥታ በሱ ስልክ ልጁን መጠየቅ ትችላላችሁ። የዋጋው ዝርዝር እንግዲህ ከአምስት መቶ እንቁላል ከሚያመርተው ጀምሮ ነው ያቀረበልን ከ500 እንቁላል ጀምሮ የሚያመርት ነው ያቀረበልን። ከዛ በታች ግን የምትፈልጉ ለምሳሌ መቶ ወይም 50፣ 200 የምትፈልጉ ካላችሁ ትዕዛዝ መስጠት ብቻ ነው እሱ በምትፈልጉት መጠን ይሰራላችኋል ማለት ነው። እንግዲህ በመጀመሪያ ደረጃ 500 እንቁላል የሚያስፈለፍል የዶሮ ማሽን ዋጋ በኢትዮጵያ ብር በኢትዮጵያ ነው አሁን የምነግራችሁ እቃውም ያለው ኢትዮጵያ ነው። አምስት መቶ እንቁላል መያዝ የሚችለው ዋጋው 35 ሺህ ብር ነው። እንግዲህ ከዛ ደግሞ ከፍ ብሎ ከፍ ያለ እንፈልጋለን ላላችሁ 1 ሺህ እንቁላል 45 ሺህ ብር ነው። ከዛም ቀጥሎ ከፍ የሚል 2 ሺህ እንቁላል 60 ሺህ ብር ነው። 3 ሺህ እንቁላል ማስፈልፈል የሚችለው ሰማንያ ሺህ ብር ነው። አራት ሺህ እንቁላል ማስፈልፈል የሚችለው ዘጠና ሺህ ብር ነው። ከዛ በላይ ደግሞ አምስት ሺ አራት መቶ ካፓሲቲ ያለ እንግዲህ ከአሁን በፊት አቅርቤው ነበረ እሱ ስንት ነው? አንድ መቶ ሀያ ሺህ ብር ነው። በመቀጠል ደግሞ አስር ሺህ እንቁላል ማስፈልፈል የሚችል ማሽን አለው። እኔም በቦታው ሄጄ የቀረጽኩት እሱን ነበረ። በጣም ግዙፍ ነው። አስር ሺህ ዶሮዎችን በ21 ቀን ማስፈልፈል ይችላል። እሱ ዋጋው አንድ መቶ ዘጠና ሺህ ብር ነው። እንግዲህ ምናልባት ድርድርም እንዳለው አላውቅም። እዛው ተደዋውላችሁ መደራደር ትችላላችሁ። ግን ለእኔ የሰጠኝ ዋጋ ይህንን ይመስላል። እንግዲህ ይህ እነዚህ ማሽኖች በሶላር ሲስተምም መጠቀም እንችላለን፣ በጄኔሬተርም መጠቀም እንችላለን። እንግዲህ ለገጠርም ሆነ ለከተማም በጣም ምቹ ያደርጋቸዋል ማለት ነው። ከዚህ ጋር ተከትሎ እንግዲህ እንደምናውቀው ይህ ማሽን የምታዩት እዚህ ላይ አሁን በደንብ አስፍቻ ያሳያችኋለሁ። እዚህ ስክሪን ላይ እንደምታዩት ቀይ እንትኖቹ ወጥተው ሳጥን ይገባላቸዋል። እንግዲህ እንደምታዩት እዚህ ቀይ ሳጥኑ ላይ ከ18 ቀን በኋላ ወደ ተሰራላቸው ሌላ ሳጥን ይዘዋወራሉ። እንግዲህ ከሶስት ቀን በኋላ ጫጭቶቹ ይፈለፈላሉ። ከተፈለፈሉ በኋላ ለጫጭቶቹ የተዘጋጀ ልዩ ቦታ ስላለ ወደዛ ይወሰዳሉ ማለት ነው። ወደዛ ተወስደው እንግዲህ የሚፈለገውን ሙቀት ለ15 ቀን በኋላ ከ ተቀመጡ በኋላ እንግዲህ ወደ ሌላ ቦታ ማዘዋወር ይቻላል። እንግዲህ እሱም ደግሞ ይህንን ስራ ስንሰራ እንትን አለው ከፈለግን የአንድ ቀን ጫጩት መሸጥ እንችላለን። እኔም እስከማውቀው ድረስ የአንድ ቀን ጫጩት በአማካኝ ከ35 ብር እስከ 60 ብር ገደማ ነው የሚሸጠው። የመጀመሪያ ቀን እንደተፈለፈሉ፣ ከማሽን እንደወጡ የዶሮ እርባታ የሚሰሩ ኢንተርፕራይዞች አሉ። እነሱን ለነሱ መሸጥ እንችላለን። ይሄ አሁን መንግስት እየሸጠበት ያለው ነው። በእኔ ሳውቀው 53 ብር ገደማ ነበር። አሁን ግን ወደ 60 ብር እንደገባም ሰምቻለሁ። ከዛ ጋር ተያይዞ እንግዲህ በሁለተኛ ደግሞ ከ15 ቀን በኋላ ያሉትንም መሸጥ እንችላለን። 15 ቀን ሙቀት ካገኙ በኋላ ለመሸጥ በጣም ቀላል ነው። ነገር ግን ይህንን ስራ ስንሰራ አሁንም ማወቅ ያለብን የግብርና ባለሙያዎችን ማማከርና የክትባት አገልግሎት መሰጠት ይኖርበታል። ቢቻል ቢቻል እንቁላሉ ከመፈልፈሉ በፊት የሚሰጥ ሕክምና አለ። ከአሁን በፊት በቪዲዮ አቅርቤው ነበረ። ከመፈልፈሉ በፊት እንቁላሉ ላይ የሚሰጥ ሕክምና ወይም ክትባት አለ። ያንን እንግዲህ ያው በሀገራችን ምናልባት ላይኖር ይችላል። ቢሆንም ግን እንደተፈለፈሉ በመጀመሪያው ቀን የሚሰጥ ክትባት ስላለ ያንን ክትባት ከወሰዱ በኋላ ሙሉ ጤና ጤናማ ሆነው እንዲያድጉና እድገታቸው ደግሞ በጣም በፈጣን ሁኔታ አድገው ቶሎ ለገበያ እንዲቀርቡ ማድረግ እንችላለን። እንግዲህ አንድ ዶሮ ለስጋ ለማቅረብ ቢያንስ አራት ወር እስከ ስድስት ወር ያለውን ጊዜ ይፈጃል። ከአራት ወር እስከ ስድስት ወር ማለት እንግዲህ፣ አንድ ዶሮ ከ150 ብር እስከ 350 400 ብር እንሸጣለን ማለት ነው። እሰቡት እንግዲህ ለምሳሌ አስር ሺህ ዶሮ ብታስፈለፍሉ በአንድ ጊዜ ሚሊዮነር ሆናችሁ ማለት ነው። በነገራችን ላይ ይህንን ስራ እንደቀላል አይተን እንደቀላል እንሰራዋለን ብላችሁ የምታስቡ ሰዎች ካላችሁ፣ ተሳስታችኋል። በጣም አድካሚ ስራ ነው። ለእነሱ መኖ ማዘጋጀትም አንድ ስራ ስለሆነ የራሳቸው የሆነ መኖም ያስፈልጋቸዋል። ይህንንም ወጪ ማገ መገናዘብ ይኖርባቸዋል። የመኖ ማቀናበሪያ ማሽኖች ደግሞ በሳውዲ አረቢያ ዶሮ ማስፈልፈያ ማሽን የሚለው ቪዲዮ ላይ ሰራ ስልክ ቁጥር በመጠቀም ከሱም መግዛት ትችላላችሁ። ኢትዮጵያ ላላችሁ ደግሞ ወደፊት ከልጁ ጋር በመነጋገር መኖ ማቀናበሪያዎችን እንዴት እንደሚሰራና እንዴት ማግኘት እንደምንችል ያው ከተቻለ በቪዲዮ እየላችሁ የሚቀርብ ይሆናል። ካልሆነ ግን ስለ እሱም ጉዳይ ከእሱ ጋር ብትመካከሩና እንዴት ማግኘት እንደምትችሉ የሚያስረዳችሁ ይሆናል። የዛሬን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት እስቲ በላይክ ግለጹልኝ። ለቻናላችን ደግሞ አዲስ የሆናችሁ ሰብስክራይብ የምትለዋን መጫናችሁን እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። ከእናንተ ጋር የነበርኩት አህመድ እብራሂም ነኝ ከወሎ ቲዩብ ስለተከታተላችሁኝ በድጋሚ ከልብ እያመሰገንኩኝ በያላችሁበት የፈጣሪ ጥበቃ የለያችሁ እያልኩኝ ለዛሬ የነበረኝን ቆይታ በዚህ አጠናቅቃለሁ። ይመቻችሁ።